በዚች ቀን እመቤታችን ማርያም ተአምራትን አድርጋ ደቀ መዝሙር ማትያስን በእሥራት ቤት አዳነችው። ኢየሱስም ብታምኝስ የእግዚአብሔርን ክብር እንድታይ አልነገርሁሽምን? አላት። ድንጋዩንም አነሱት። ኢየሱስም ዓይኖችን ወደ ላይ አንስቶ፣ አባት ሆይ ስለሰማኸኝ፣ አመሰግንሃለሁ ሁልጊዜም እንድትሰማኝ አወቅሁ። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርሁ አለ። ይህንንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግደዝ እንደተገነዙ ወጣ። ፊቱንም በጨርቅ እንደተጠመጠመ ነበረ። ኢየሱስም ፍቱትና ይሂድ ተዉት አላቸው። የዮሐንስ ወንጌል ምዕራፍ 11 ከቁጥር 40 እስከ 44። በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመእስራ ወአሚሩ ለጥቅምት በዛቲ ዕለት። ተስካረ በዓላ ለእግዝእትነ ቅድስት ድንግል ማርያም ወላዲታ አምላክ ጸሎታ ወበረከታ ወምህረተ ፍቁር ወልዳ የሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 21 በዚች ቀን አምላክን የወለደች የቅድስት ድንግል የእመቤታችን ማርያም የበዓሏ መታሰቢያ ነው። በጸሎቷ የሚገኝ በረከቷ ከኛ ጋር ይኑር ለዘላለሙ አሜን። በዚች ቀን የነቢዩ ኢዩኤል የዕረፍቱ መታሰቢያ ሆነ። ይህም የእስራኤልን ልጆች የሚያስተምርና የሚገሥጻቸው ነበረ ስለ ክርስቶስን በኢየሩሳሌም መኖርና ማስተማር ትንቢት ተናገረ። ደግሞም ስለ መከራው በሐዋርያትና በሰባ ሁለቱ አርድእት በሠላሳ ስድስቱ ቅዱሳት አንስት ላይ የመንፈስ ቅዱስን መውረድ እንዲህ ሲል ተናገረ። ከዚህም በኋላ በሥጋዊ በደማዊ ሰው ሁሉ ከመንፈሴ አሳድርበታለሁ ሴቶችም ልጆቻችሁና ወንዶች ልጆቻችሁን ትንቢትን ይናገራሉ፣ አለቆቻችሁም ሕልምን ያልማሉ፣ ጎልማሶቻችሁም ራእይን ያያሉ። ሁለተኛም እንዲህ አለ፣ ያን ጊዜ ከተራራው ማር ከኮረብታውም ወተት ይፈሳል፣ በቤተ እግዚአብሔር አጠገብ ካሉ ከይሁዳ አገሮች ሁሉ ምንጩ ከላይ ወደ ታች ይፈሳል። ሙታን በሚነሱበት ጊዜ ስለሚሆነው የፍርድ ሰዓትም እንዲህ አለ ፀሐይና ጨረቃ ይጨልማሉ የከዋክብትም ብርሃናቸው ይጠፋል። የትንቢቱን ወራት አድርሶ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን እኛንም በነቢዩ ጸሎት ይማረን በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን እመቤታችን ማርያም ተአምራትን አድርጋ ደቀ መዝሙር ማትያስን በእስራት ቤት አዳነችው። እንዲሁም በጸሎቷ ኃይል እኛንም ከሰይጣን ማሰሪያ ታድነን ለዘላለሙ አሜን። በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሙታን ያስነሣው የቅዱስ አልዓዛር ሥጋው ከቆጵሮስ አገር የፈለሰበት ሆነ። ከክርስቲያን ነገሥታት አንዱ ሥጋው በቆጵሮስ እንዳለ በሰማ ጊዜ ከቆጵሮስ ደሴት ወደ ቊስጥንጥንያ ያፈለሰው። ሊያፈልሱትም በወደዱ ጊዜ በከበረ የደንጊያ ሳጥን ውስጥ ሆኖ በምድር ውስጥ ተቀብሮ አገኙት። በላዩም እንዲህ የሚል ጽሑፍ ነበረ ይህ በመቃብር ውስጥ አራት ቀን ከኖረ በኋላ ከሙታን ለይቶ ላነሳው ክብር ይግባውና የጌታችን ኢየሱስ ክርስቶስ ወዳጁ የሆነ የቅዱስ አልዓዛር ሥጋ ነው። ይህንንም ባዩ ጊዜ ደስ ተሰኙበት፣ ተሸክመውም ወደ ቁስጥንጥንያ ሀገር ወሰዱት። ካህናቱም ሁሉ ወጥተው በታላቅ ክብር በመዘመር በማመስገን ተቀበሉት፣ በአማረ ቦታም አኖሩት፣ በዚያችም ቀን በዓልን አደረጉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚች ቀን ለከበረች ሀገር ኢየሩሳሌም ሊቀ ጳጳሳት የሆነ ቅዱስ አባት አባ ዮሐንስ እግዚአብሔርን በሚወድ የንጉሥ ሰይፈ የንጉሥ ሰይፈ አርዕድ ደግሞ ቈስጠንጢኖስ ለሚባል ልጁ ለሆነ በንጉሣችን በዳዊት ዘመን አረፈ። ይህም ቅዱስ ከምሥር ሀገር ታላላቆች እግዚአብሔርን የሚፈሩ ክርስቲያኖች፣ የክርስቲያኖች አባቶች ልጅ ነው። የዲቁና ማዕረግን ለመሾም እስከተገባው ድረስ የቤተክርስቲያን ትምህርት እያስተማሩ በበጎ አስተዳደግ አሳደጉት። ከዚህም በኋላ በዲቁና ሾሙ። ሞተ አገልግሎቱንም ባሳመረ ጊዜ ቅስና ማረግ የሚገባ ሆኖ ቅስና ተሾመ። በጾም በጸሎት እግዚአብሔርን በመፍራት የተጠመደ ሆኖ ድሆችንና ችግረኞችን የሚወዳቸው የሚረዳቸው ሆነ። ያን ጊዜ የሐዋርያት የሆነች የጵጵስና ሹመት የምትገባ ሆና በከበረች ሀገር በኢየሩሳሌም በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ህዝቡንም በፈሪያ እግዚአብሔርና በትህትና የሚያስተብራቸው ሆነ። እነርሱም ስለ ቅድስናው እጅግ የሚወዱት ሆኑ። መልኩና የአንደበቱ አገላለጥ እንደ እግዚአብሔር መልአክ ያማረ ነበረ። በሹመቱም ጥቂት ዘመናትን ከኖረ በኋላ ከመንበረ ሲመቱ እስካራቀው ድረስ በላዩ ሰይጣን ምክንያትን አመጣ። ይህም እንዲህ ነው በእስክንድሪያ ሊቀ ጳጳስ በአባ ማርቆስ ዘመን በግዝት ውስጥ ያሉ እስላሞች ስላመፁበት የኢትዮጵያ ንጉስ ፈጅቷቸው ነበርና፣ ስለዚህም በግዛት ውስጥ በሚኖሩ እስላሞች ላይ ክፉ እንዳያደርግ ለኢትዮጵያ ንጉስ መልእክትን እንዲልክ ሊቀጳጳሳት አባ ማርቆስን የምስር ንጉስ አዘዘው። አባ ማርቆስም ወደ ኢትዮጵያ ንጉስ ስለሚላኩ ሰዎች ከመኳንቱ ከኤጲስቆጶሳቱና ከሀገር ታላላቆች ሽማግሌዎች ጋር ተማክሮ እኒህን ብሩሃን ከዋክብት የኢየሩሳሌም ሊቀጳጳሳት አባ ዮሐንስን፣ የምስር ኤጲስቆጶስ አባ ሳዊሮስን በዕውቀታቸው፣ ባስተዋይነታቸው፣ በቅድስናቸው መረጧቸው። ወደ ኢትዮጵያም ንጉስ ይሄዱ ዘንድ ግድ አሏቸው። እነርሱም ታዛዦች ሆነው ወደ ኢትዮጵያ መጡ። የኢትዮጵያ ንጉስም መምጣታቸውን በሰማ ጊዜ እጅግ ደስ አለው። እኒህን ቅዱሳን አባቶች ይቀበሏቸው ዘንድ አሽከሮቹን በቅሎቹን አስይዞ ላከ። በመጡም ጊዜ በታላቅ ደስታ ሰላምታን አቀረበላቸው፣ ከእርሳቸውም ቡራኬን ተቀበለ፣ ታላቅ ክብርንም አከበራቸው። እነርሱም የሊቀ ጳጳሳት አባ ማርቆስን ደብዳቤ ሰጡት። እርሱም ተቀብሎ አንብቦ በሊቀ ጳጳሳቱ ቃል ታዛዥ መሆኑን ገለጠላቸው። ከዚያም በኋላ ወደ ሀገረ ስብከታቸውና ወደ ሕዝባቸው መመለስን ባሰቡ ጊዜ ስለ ቅድስናቸውና ስለ ትምህርታቸው ጣዕም ስለወደዳቸው የተከበረ ንጉሥ መመለስን ከለከላቸው። በእነርሱም ዘንድ እነርሱ እንደ እግዚአብሔር መላእክት ሆነዋልና፣ ፊታቸውም እንደ ፀሐይ ያበራል። ከጥቂት ወራትም በኋላ ከዚህ ዓለም ድካም ሊያሳርፋቸው እግዚአብሔር በወደደ ጊዜ በላዩ ደዌ ላከበት፤ በዚያውም ደዌ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን አባቶቻችን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 22 በዚህ ቀን ብልህ ጥበበኛ የሆነ። ቅዱስ ወንጌላዊ ማርቆስ በሰማዕትነት አረፈ። ምስጋና ይሁላ አብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘውትርም ለዘላለሙ አሜን። በጥቅምት 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት እግዝእትነ ማርያም ወላዲተ አምላክ፣ አበው ጎርጎርዮሳት፣ አቡነ ምእመነ ድንግል፣ አቡነ አምደ ሥላሴ፣ አባ አሮን ሶሪያዊ፣ አባ ምርትያኖስ ጻድቅ እግዝእትነ ማርያም፣ ቅዱስ አልዓዛር፣ ሐዋርያ አባ ዮሐንስ ዘኢየሩሳሌም፣ ቅዱስ ኢዩኤል ነቢይ፣ ቅዱስ ማትያስ ረድ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። የሰማንም በልቦናችን ያሳድርብን፣ በጸሎታቸው አስቡን አትርሱን ያሉትን በእያሉበት ያስብልን። ከእመቤታችን ከቅድስት ድንግል ማርያም ወላዲተ አምላክ በረከተ ረድኤት ያሳትፈን። ዛሬም በኃጢአት ወድቀን የሞት ነውን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የአንሳን ከጥፋት መንገድ ይሰውረን፣ የሰላም አምላክ ይጠብቀን። አቡነ ዘበ ሰማያት ይትቀደስ ስሙ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመይሥራ ለነ ኃጣውዒነ ተማህፀን ነቢይ ኃይል እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራ የኃጢአቴ ወ ኃጢአቱ ኩሉ ህዝብ ከማሰራት እግዚአብሔር ይፍታ እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያወለን ሰላም የዋለ ሰላም ያሳድረን።